ታላላቅ ለውጦች ይሄን ሳይ ወንድም አበባው ሲጠራኝ ሲነግረኝ በዓመት ይደርሳል ብሎ ያለኝን እየሆነ ያለውን ሳይ ቀላል አይደለም ቀላል አይደለም፣ ግን አምናለሁ አምናለሁ ከተያያዝን፣ ብዙ ነገሮች ግን መልክ ይይዛሉ ይለወጣሉ የሚል ትልቅ ተስፋ አለኝ። በቀጣይ በሱ ላይ ብዙ እንነጋገራለን። ብዙ እናወራለን እንነጋገራለን። ለዛሬ እንግዲህ ከያዝናቸው አንደኛው እና ቀዳሚው ፕሮግራም የዚህን ሀሳብ ባለራዕይ ወንድማችን አበባው ዛሬ በሬዲዮ ፕሮግራሙ አምስተኛ አመት የመሰረተ በዓሉን ያከብራል። አንዱም እሱ ነው ዝግጅታችን ሶስት ተከታታይ ፕሮግራሞች አሉ። ሶስቱንም ደመቅ አርገን ውብ አድርገን ነው የምንሄደው። የመጀመሪያው ህጉ ምን ይላል የሬዲዮ ፕሮግራም ነው። ይህ የሬዲዮ ፕሮግራም እንደምታውቁት በዕለተ ሰንበት እሁድ ማለዳ ላይ ለሁለት ለሁለት ሰዓት የሚቀርብ ፕሮግራም ነው። በዚህ ፕሮግራም ብዙዎች ተጠቅማችኋል፣ ብዙዎች ተጠቅመናል። እስኪ ለአበባው አንድ ጊዜ ምስጋና አንተ ቀበል አድማጮችህ ወዳጆችህ ናቸው። በራሄም ጋር አብረው ሊሰሩ የቆሙ ማህበረሰብ ስለሆኑ እጅግ እጅግ እጅግ ልትደሰት ይገባል። እንግዲህ ፕሮግራሙን ስንጀምር ይህንን የሬዲዮን ፕሮግራም ከሰማችሁ ካደመጣችሁ በሀሳብም በአብሮነትም አብራችሁ ከቆማችሁ ውስጥ አንዱ ለሰዎችን እድል ሰጠን። ፕሮግራማችንም በዚህ በእነሱ ንግግር እንዴት አያችሁት እንዴት ሰማችሁት የሚለውን በማናገር እንጀምራለን። እየመጣ ያለ አንድ ወንድም አለ፣ እንደደረሰ እሱ እናቀርባለን። ወንድማችን ጥበበ ጥበቡ የህዱ ሬዲዮ እና ቴሌቪዥን ስራ አስገጅ ይመጣል ብዬ አምናለሁ። እንግዲህ እየመጣ ነው። እሱ እስኪመጣ ደግሞ ሰሙን እየጠራው መጣዩ ወዳጅ ማለት ይሄ ነው። እንግዲህ ጥብይ ወንድሜ፣ ይኸው እዚ የተከበረ ቦታ ከወንድማችን ጎና እዚህ እዚህ ናለት ወንድማችን ጥበበ የጥበቡ በለጠ እንደምታውቁት ታላቅ የታሪክ ተመራማሪ ተመራማሪና ጋዜጠኛ ነው። ሳናወላዳ ሳናወላዳ የምንወደው ወንድማችን ነው። ምንም ጥያቄ ሳናነሳ እንወደሃለን። እና ይህ ደግሞ የብዙዎች ድምፅ እንደሆነ እረዳለሁ ወንድምዬ እና እስኪ በቅድሚያ ለጥቤ ትንሽ ጠለቅ አድርጎም ስለሚነግረን ከጥቤ በፊት ለማንኛውም ቅድሚያ ሰጥቼ ተስፋዬ ገብረ ማርያም ተስፋዬ ገብረ ማርያም ጋዜጠኛ ነው፣ ብርቱ ጋዜጠኛ ነው። ብዙ ጊዜ በሱ ፕሮግራሞች ላይ ተገኝቻለሁኝ። ጠንካራ ጋዜጠኛ፣ ለብዙዎች አርአያ የሆነ ጋዜጠኛ ተስፋዬ ገብረ ማርያም። ተስፊሽ አጠር አድርገህ እስኪ ስለ ህጉ ምን ይላል አብዬ? እንግዲህ የመጀመሪያ ልጅህን ወልደሃል እንኳን ደስ ያለ ጥቤ ደግሞ በመካከላችን በመገኘቱ ትልቅ ኩራት ይሰማናል። ምክንያቱም መነሻችን መድረሻችንም የኢትዮጵያውያን ድምፅ አህዱ ሬዲዮ ስለሆነ ማለት ነው። ለጣቢያችንም ለስራ ኃላፊዎችም ለጋዜጠኞችንም ምስጋና አቅርቡልን። በመጀመሪያ እኔ እንግዲህ ከአቤ ጋር የተገናኘ ነው። ዛሚ ዘጠና ነጥብ ሰባት ሬዲዮ ነው። ዛሚ አምባሳደር ቲያትር ቤት ታውቁት ከሆነ ስልሳ ደረጃ ነው አይደለ? ሶስተኛ ፎቅ እኔ ስልሳ ደረጃ እየወጣሁ እና እየወደድኩ ድርሻችን የሚል ፕሮግራም ሳዘጋጅ እሱ ደግሞ ስለ ህግ ጉዳይ ሲጮህ ነው የምንተዋወቀው። እና በጣም የሚያስገርመኝ ነገር ሁልጊዜ ጊዜ ይህንን ጉዳይ ይህንን መጽሐፍ አንድ ነገር ማድረግ አለብኝ ብሎ ያስብ እንደነበር አውቃለሁ። ድሮ ድሮ ድሮ ጀምሮ እና በጣም ገርሞኛል። ዛሚ የወለደው መጀመሪያ አሃዱን ወለደ ማለት ነው። ከአሃዱ ቀጥሎ ደግሞ አምስተኛ ዓመቱን አከበረ። ከዛ ደግሞ መጽሐፉንም፣ ከዛ ደግሞ ማያ ብሎ ቀጠረ እና በጣም ገርሞኛል። ይሄ ሁሉ የተደራረበ ድል በእግዚአብሔር ዘንድ ስለነበረ እግዚአብሔርም ስለተከተለ እዚህ ደረጃም ስላደረሰ፣ በጣም ነው ደስ ያለኝ። ምክንያቱም ብዙ ልፋቶች አሉ እዚህ ሀገር ላይ ሁሉ ነገር አልጋ ባልጋ ሆኖ አይሳካም። ብዙ ፈተናዎች አሉት፣ ብዙ ትግሎች አሉት። አደለም አዋው ዛሜ ስገባ ለመጀመሪያ ጊዜ ወይዘሮም ሚሚስ ባህቱ ተስፍሽ ግን ይሄ ስልሳ ደረጃ ያዋጣሃል ነው ያለችኝ፣ የነበረው ምክንያቱም መውጣትና መውረዱ ከባድ ስለሆነ እኔ ግን በዛን ወቅት የመለስኩላት ምላሽ ምን ነበር? ይሄ ደረጃ መውጣውና መወርደው በእግሬ አይደለም በጭንቅላቴ ነው ስላት፣ በጣም ገረማት። አይደለም የሰው ልጅ ከአንገት በላይ እንጂ ከአንገት በታች ተጎታች ስለሆነ ምንም መስሎም አይታየኝም። እና 12 አመት የቆየውበት ቤት ነው። እና እዚህ ደረጃ ለመድረስ ደግሞ ከበስተጀርባችን እነ ጥቤን የመሰሉ ሰዎች ከጎናችን ነበሩ። ህጉ ምን ይላል የዜጎች ጉዳይ ነው የሚጮኸው። አዲስ መንገድ አሃዱ ላይም ሲጮህ ደረቱን ነፍቶ አሁንም ዜጎች ላይ ነው የሚሰራው። ጣቢያችን እንደምታውቁት ሀገር ላይ፣ ዜጎች ላይ፣ ወገን ላይ አይደራደርም። ምናልባት እኔ ደስ የሚለኝ አሃዱ ከአሃዱም እኔ ልወጣ አልችልም። የራሴን ቴሌቪዥን ሲኖረኝ ነው መውጣው ብዬ የማስበው እና ሌላ ሚዲያ ላይ እየተሸማቀቁ ነው የሚቀርበው። ከእቅድ ጀምሮ ማለት እኛ እኮ እቅድ እኳ አስገብተን አናቅም የህሊና እቅድ ይዘን ነው የምንገባ እና ደረታችንን ነፍተን ነው የምናወራው እና ባለፈው ሲጋብዘኛ አቤ እሁድለት እኔ የእሱ ድምፅ አይመስልም። አበባየሁ የሚያወራው ድምፅ የእሱ አይመስልም። የእውነት ለጉራ አይደለም የምነግራችሁ እና እግዚአብሔር ፈጥሮሃል ማያንም ወልደሃል እኔም የማያ በጎ አድራጎት ድርጅት ኃላፊነት ወስጄ ለሚሰራው እንቅስቃሴ ከጎን ለመሆን ቃል እገባልሃለሁ። ያገባኛል። ላግዝህ የምችላቸው የተለያዩ ፕሮጀክቶች አሉ። ከፕሮጀክቶቹ መካከል በተለይ ማህበራዊ ጉዳይ ሚኒስቴር በዚህ ዘርፍ ላይ የሚሰራ ስለሆነ ከነሱ ጋር ተገናኝተ የአምስት ዓመት ፕሮጀክት ሰርተ ውጤት እንድታመጣ የበኩሌን አግዝሃለሁ። መጽሐፍህ ደግሞ እንዲሸጥ በሚዲያዎቻችን ላይ የምንጭሆ መንገድ ይኖራል። ፌስቡክ አብዮቱን እንቀሰቅስልሃለን። በርታ። ብዙ ማውራት አልፈልግም። እግዚአብሔር ያክብራችሁ ስለመጣችሁ በድጋሚ አመስግኑት። አመሰግናለሁ። በጣም ከታላላቅ ለውጦችን ይህን ሳይ ወንድሜ አበባው ሲጠራኝ ሲነግረኝ በአመት ይደርሳል ብሎ ያለኝን እየሆነ ያለውን ሳይ ቀላል አይደለም ቀላል አይደለም፣ ግን አምናለሁ አምናለሁ። ከተያያዝን ብዙ ነገሮች ግን መልክ ይይዛሉ፣ ይለወጣሉ የሚል ትልቅ ተስፋ አለኝ። በቀጣይ በሱ ላይ ብዙ እንነጋገራለን፣ ብዙ እናወራለን፣ እንነጋገራለን። ለዛሬ እንግዲህ ከያዝናቸው አንደኛውና ቀዳሚው ፕሮግራም የዚህን ሀሳብ ባለራዕይ ወንድማችን አበባው ዛሬ በሬዲዮ ፕሮግራሙ አምስተኛ አመት የመሰረተ በዓሉን ያከብራል። አንዱም እሱ ነው። ዝግጅታችን ሶስት ተከታታይ ፕሮግራሞች አሉ። ሶስቱንም ደመቅ አርገን ውብ አድርገን ነው የምንሄደው። የመጀመሪያው የህጉ ምን ይላል የሬዲዮ ፕሮግራም ነው። ይህ የሬዲዮ ፕሮግራም እንደምታውቁት በዕለተ ሰንበት እሁድ ማለዳ ላይ ለሁለ ለሁለት ሰዓት የሚቀርብ ፕሮግራም ነው። በዚህ ፕሮግራም ብዙዎች ተጠቅማችኋል፣ ብዙዎች ተጠቅመናል። እስኪ ለአበባው አንድ ጊዜ ምስጋናን ተቀበል። አድማጮችህ ወዳጆችህ ናቸው በራሄም ጋር አብረው ሊሰሩ የቆሙ ማህበረሰብ ስለሆኑ እጅግ እጅግ እጅግ ልትደሰት ይገባል። እንግዲህ ፕሮግራሙን ስንጀምር ይህንን የሬዲዮን ፕሮግራም ከሰማችሁ ካደመጣችሁ በሀሳብም በአብሮነትም አብራችሁ ከቆማችሁ ውስጥ አንዱ ለሰዎችን እድል ሰጠን። ፕሮግራማችንን በዚህ በእነሱ ንግግር እንዴት አያችሁት እንዴት ሰማችሁት የሚለውን በማናገር እንጀምራለን። እየመጣ ያለ አንድ ወንድም አለ፣ እንደደረሰ እሱ እናቀርባለን። ወንድማችን ጥበበ ጥበቡ የህዱ ሬዲዮና ቴሌቪዥን ስራ አስገጅ ይመጣል ብዬ አምናለሁ። እንግዲህ እየመጣ ነው። እሱ እስኪመጣ ደግሞ ሰሙን እየጠራው መጣዩ ወዳጅ ማለት ይሄ ነው። እንግዲህ ጥብዬ ወንድሜ ይኸው እዚ የተከበረ ቦታ ከወንድማችን ጎና እዚህ እዚህ ናለት። ወንድማችን ጥበበ የጥበቡ በለጠ እንደምታውቁት ታላቅ የታሪክ ተመራማሪ እና ጋዜጠኛ ነው። ሳና ወላዳ ሳና ወላዳ የምንወደው ወንድማችን ነው። ምንም ጥያቄ ሳናነሳ እንወደዋለን፣ እና ይህ ደግሞ የብዙዎች ድምፅ እንደሆነ እረዳለሁ ወንድምዬ እና እስኪ በቅድሚያ ለጥቤ ትንሽ ጠለቅ አድርጎም ስለሚነግረን ከጥቤ በፊት ለማንኛውም ቅድሚያ ሰጥቼ ተስፋዬ ገብረ ማርያም ተስፋዬ ገብረ ማርያም ጋዜጠኛ ነው፣ ብርቱ ጋዜጠኛ ነው። ብዙ ጊዜ በሱ ፕሮግራሞች ላይ ተገኝቻለሁኝ። ጠንካራ ጋዜጠኛ፣ ለብዙዎች አርአያ የሆነ ጋዜጠኛ ተስፋዬ ገብረ ማርያም። ተስፊሽ አጠር አድርገ እስኪ ስለ ህጉ ምን ይላል አብዬ። እንግዲህ የመጀመሪያ ልጅን ወልደሃል እንኳን ደስ ያለ ጥቤ ደግሞ በመካከላችን በመገኘቱ ትልቅ ኩራት ይሰማናል። ምክንያቱም መነሻችን መድረሻችንም የኢትዮጵያውያን ድምፅ አህዱ ሬዲዮ ስለሆነ ማለት ነው። ለጣቢያችንም ለስራ ኃላፊዎችም ለጋዜጠኞችንም ምስጋና አቅርቡልን። በመጀመሪያ እኔ እንግዲህ ከአቤ ጋር የተገናኘ ነው። ዛሚ ዘጠና ነጥብ ሰባት ሬዲዮ ነው። ዛሚ አምባሳደር ቲያትር ቤት ታቁት ከሆነ ስልሳ ደረጃ ነው አለ ሶስተኛ ፎቅ። እኔ ስልሳ ደረጃ እየወጣሁና እየወደድኩ ድርሻችን የሚል ፕሮግራም ሳዘጋጅ እሱ ደግሞ ስለ ህግ ጉዳይ ሲጮፍ ነው የምንተዋወቀው። እና በጣም የሚያስገርመኝ ነገር ሁልጊዜ ይህንን ጉዳይ ይህንን መጽሐፍ አንድ ነገር ማድረግ አለብኝ ብሎ ያስብ እንደነበር አውቃለሁ ድሮ ድሮ ድሮ ጀምሮ እና በጣም ገርሞኛል። ዛሚ የወለደው መጀመሪያ አሃዱን ወለደ ማለት ነው። ከአሃዱ ቀጥሎ ደግሞ አምስተኛ ዓመቱን አከበረ። ከዛ ደግሞ መጽሐፉንም ከዛ ደግሞ ማያ ብሎ ቀጠለ እና በጣም ገርሞኛል። ይሄ ሁሉ የተደራረበ ድል በእግዚአብሔር ዘንድ ስለነበረ እግዚአብሔርም ስለተከተለ እዚህ ደረጃም ስላደረሰ በጣም ነው ደስ ያለኝ። ምክንያቱም ብዙ ልፋቶች አሉ፣ እዚህ ሀገር ላይ ሁሉ ነገር አልጋ ባልጋ ሆኖ አይሳካም። ብዙ ፈተናዎች አሉት፣ ብዙ ትግሎች አሉት። አይደለም አዋው ዛሜ ስገባ ለመጀመሪያ ጊዜ ወይዘሮም የሚስባቱ ተስፍሽ ግን ይሄ ስልሳ ደረጃ ያዋጣሃል ነው ያለችኝ የነበረው፣ ምክንያቱም መውጣትና መውረዱ ከባድ ስለሆነ እኔ ግን በዛን ወቅት የመለስኩላት ምላሽ ምን ነበረ? ይሄ ደረጃ መውጣውና መወርደው በእግሬ አይደለም በጭንቅላቴ ነውም ስላት በጣም ገረማት። አይደለስ የሰው ልጅ ከአንገት በላይ እንጂ ከአንገት በታች ተጎታች ስለሆነ ምንም መስሎም አይታየኝም እና 12 ዓመት የቆየውበት ቤት ነው እና እዚህ ደረጃ ለመድረስ ደግሞ ከበስተጀርባችን እነ ጥቤን የመሰሉ የመሰሉ ሰዎች ከጎናችን ነበሩ ህጉ ምን ይላል የዜጎች ጉዳይ ነው የሚጮኸው አዲስ መንገድ አሃዱ ላይም ሲጮህ ደረቱን ነፍቶ አሁንም ዜጎች ላይ ነው የሚሰራው ጣቢያችን እንደምታውቁት ሀገር ላይ ዜጎች ላይ ወገን ላይ አይደራደርም ምናልባት እኔ ደስ የሚለኝ አሃዱ ከአሃዱም እኔ ልወጣ አልችልም የራሴን ቴሌቪዥን ሲኖረኝ ነው መውጣው ብዬ የማስበው እና ሌላ ሚዲያ ላይ እየተሸማቀቁ ነው የሚቀርበው። ከእቅድ ጀምሮ ማለት እኛ እኮ እቅድ እንኳ አስገብተን አናቅም። የህሊና እቅድ ይዘን ነው የምንገባ እና ደረታችንን ነፍተን ነው የምናወራው እና ባለፈው ሲጋብዘኛ አቤ እሁድ ዕለት እኔ የእሱ ድምፅ አይመስልም። አበባየሁ የሚያወራው ድምፅ የእሱ አይመስልም። የእውነት ለጉራ አይደለም የምነግራችሁ እና እግዚአብሔር ፈጥሮሃል ማያንም ወልደሃል እኔም የማያ በጎ አድራጎት ድርጅት ኃላፊነት ወስጄ ለሚሰራው እንቅስቃሴ ከጎንህ ለመሆን ቃል እገባልሃለሁ። ያገባኛል። ላግዝህ የምችላቸው የተለያዩ ፕሮጀክቶች አሉ። ከፕሮጀክቶቹ መካከል በተለይ ማህበራዊ ጉዳይ ሚኒስቴር በዚህ ዘርፍ ላይ የሚሰራ ስለሆነ ከነሱ ጋር ተገናኝተ የአምስት ዓመት አመት ፕሮጀክት ሰርተ ውጤት እንድታመጣ የበኩሌን አግዝሃለሁ። መጽሐፍህ ደግሞ እንዲሸጥ በሚዲያዎቻችን ላይ የምንጮህ መንገድ ይኖራል። ፌስቡክ አብዮቱን እንቀሰቅስልሃለን። በርታ። ብዙ ማውራት አልፈልግም። እግዚአብሔር ያክብራችሁ ስለመጣችሁ። በድጋሜ አመስግኑት። አመሰግናለሁ በጣም።